መሀሌት፣ እኔ እየፈራሁ ነው። ምኑም ደስ አላለኝም። አጭ አንቺ ደግሞ መፍራት አይሰለችሽም እንዴ? ይቅርታ ወንድሜ፣ በአስር ደቂቃ ውስጥ አድርሰን። ያው ይቅርታ ጮህንብህ፣ አይደለ ሪፖርት መድረስ ስላለብን ነው። እንዴ መሀሌት፣ በአቋራጭ ልወስደን ነው እንዴ? አዎ እህቴ፣ ቢያቋራጭ ልወስደን ነው ቶሎ መድረስ ስላለብን። ዛሬማ እንጃ። ብሩክ፣ የሚሆነውን ነገር ነው ማየት የጓጓሁት። አንተ ወዴት ነው የምትወስደን? አረ መሀሌት፣ እየደረስን ነው፣ በአቋራጭ እየወሰድኳችሁ ነው ያለሁት። አረ መሀሌት፣ ከሪፖርት እኮ ተቃራኒ እየወሰደን ነው ያለው። አንተ ወዴት ነው የምትወስደን? ይቅርታ፣ መንገዱ እኮ ስለተዘጋጋ ነው፣ በአቋራጭ እየወሰድኳችሁ ነው። አረ መሀሌት፣ የሆነ ነገር አድርጊ፣ ሆነሻል። መንገድ ስለተዘጋጋ ነው አለኮ ሬ ቆይ፣ ምን አይነት የማይረባ ሹፌር ነው የገጠመኝ እንዴ! ሰላሳ ደቂቃ ብቻ ነው የቀረን እያልኩ እኮ ነው። ሰውዬ ጭራሽ ቁመ አረፍክ፣ ምንድ ነው ሞገስ እኮ ነው ምን? ወይኔ፣ ውሃል የተበላው ፖሊስ ሳይመጣ አሁኑ ነው አስወጣኝ፣ አስወጣኝ ብያለሁ አንተ ውሻ! ክፈተው፣ ክፈተው፣ ክፈተው ብያለሁ አንተ ውሻ ብሩክ ልጁን ይዞ እስከሚበር ድረስ ትንሽ ታገሽ። አንተ ውሻ፣ ክፈተው፣ ክፈተው፣ ክፈተው! አለቅም፣ እሰራልሃለሁ። እሺ፣ አፍሽን አትክፈች አንቺ ውሻ። ደግሞ ብሩክ ድጋሚ አያይሽም። ሩን ክፈት ብያለሁ አንተ ውሻ፣ ክፈት ማለት። ምን ታገኛለሽ? ከአሁን በኋላ አንድ ጊዜም አልከፍትልሽም። አልከብትም። አሁን አስር ከሩብ፣ ይሁንና ሩብ ሰዓት ነው የቀረው። እሱ ሰዓት ይለቀ በሩን ክፈትልኝ። አየሽ፣ እኔ መጎስ የአንቺን ክፋት በዚህ መልኩ ነው የምመልስልሽ። እኔ መጎስ፣ መሀሌት፣ ጀግንነት ማለት እንደዚህ ነው። እኔ ለራሴ ቃል ገብቼ ነበር። አዎ መሀሌት ሙገስ በሩን ክፈትልን። ምሳሌ እንደማትሞት በአንቺ ሽንፈት እንደማሞት ለራሴ ቃል ገብቼ ነበር። መሀሌት፣ እኔ መጎስ ሴራሽን አከሸፍኩት። ከዚህ በኋላ እንደሆነ አደርሽበትም። ተስፋሽን ቆረጭ። ክፈትልኝ መጎስ፣ እጩኸዋለሁ፣ እጩኸዋለሁ፣ ክፈትልኝ እኔ እንደዚህ ነኝ። እሺ፣ መክፈት የለም። ሄሎ ዳጣ፣ ብሩክ በረረ። እንደ መጎሴ ወፍ የለም ስልህ ሁሉንም ጭራርሶ ወደ ውስጥ ገብቷል። አራ በእናተ መጌ ቴክስት ካረገልኝ እኮ ቆይቷል። እኔ በሮዬ ይሆናል። ማሌት አብራኛለች። ዳጣ፣ እንኳን ደስታለች ልበላት። ለማሌት ኬድዬም ብለኝ። እስኪ ማሌት አብረሃለች በቃ ዲያጣቂ ቻው ቻው። አንቺ ማነሽ ስምሽ? መሀሌት ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። አንተ ውሻ፣ ድጋሜ አፍሽን አትክፈች። ክፍትፍ ሰራላለው። ድጋሜ መጎስ ሰራላለሁ። አንተ ውሻ ውጪ፣ ውጭ። እዚህ ፊት የጥፊ የውሻ ሰራልኝ ውሻ ምኑ ነው ምን ረጋጋሉ ቴይ ቴይ እንግዲህ ዳጣና ቅድስቴ በጭፈራ እየጨፈሩ ነው ብሩክ ያው እንግዲህ ይዟት በሯል ማለት ነው መሀሌት ሰርቶላታል መጎስ ዝና በቃ ሰራልኝ ሰራልኝ መጎስ ሰራልኝ አንቺ መሀሌት በቃ ዝም በይ ዝም በይ እንዴት እናንተ የምገቡበት መኪና እንኳን ማየት ያቅታችኋል ኤረ ምን አይነት ናችሁ እንዶ። እንግዲህ መሀሌት ብዙ ነገር አመቻች አለሁ። ይሄ የራስሽ ጥፋት ነው የእኔ ጥፋት አይደለም። ያለ ዘንቤ ብዙ አመቻችቸልሽ አለሁ ነ ኮ የቻልከውን ነገር አደረግ። ለሌት ሙሉ ኮ እንቅልፍ አልተኛውን። ብታይ ለማንኛውም መሀሌት ብሩክ አሸንፎሻል። ዝና የተሸነፍነው ነው ኮ ሁላችንም ነን። አራት አስቂ መሀሌት፣ እኔ ዝና ነኝ። የሚሸንፈው በዋናነት ስትጫወች የነበረው እኳንች ነሽ። ደግሞ በቅርቡ እንዴት አርጌ እንደማጠፋው ታያለሽ። ሞግስ ያንተ ብቻ ጥላት አይደለም። ለሽንፈቴ ሁሉ ምክንያት ማጎስ ነው። የኔ ብቻ የኔም ያንተም ጥላት እሱ ነው። ታዲያ ማን ያዘሽ? ብሩኩ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነው። አብሮ ካሸነፈኝ ማለት ነው። ልጁ ታክማ ልድን ነው ማለት ነው ወይኔ። ማለት አይ እንግዲህ አትጨማለቅብኝ፣ አታላዝርብኝ። ለቅሶ ማለት እኮ የተሸነፉ ሰዎች ዋሻ ማለት ነው። ያስለቀሱሽን ሰዎች አስለቅሻቸው እያልኩሽ ነው። እሽኔ ምን ላደርግ? ሞከርኩ ሞከርኩ ሞከርኩ ግን አልተሳካም። ያኔ ብቻሽን ነበርሽ፣ አሁን ግን እኔ አለው። ልክ አንተ እያለህ ነው ብሩክ ሀገር የወጣው። አንተ እያለህ ነው ቤቴ የተሸጠው። ዲያ ጣጊ እኔ በህይወት የምፈልገው ምሳሌ ድና በህይወት ማየት ነው። ቤቴ እንፏህ አድርጌ ለማክበር ያክል ነው። ምሳሌ ድና ስመጣ እንዲህ፣ ቅድስት በቃ ሌላ የምፈልገው ነገር የለም። በቃ ምሳሌ ብቻ ድና ማየት ነው የምፈልገው። እንዲህ ቅድስት እሱ ማ እኮ ተሳካ ሳላ ያላ ምንም ዳጣዬ። እሱ ማ እኮ እኔን ደስ ብሎኛል ቅድስትዬ። እኔ ደስ ላይ አይመቸ እንደው ታቂያለሽ የወለደችኝ እናቴን ሳያት በቃ፣ እሷን እንኳን ባላያት ፎቶዋን ባገኝ የዛን ቀናው እኔ ልደሰት የምችለው በቃ ዳጣዬ። ፈጣሪ ከፈቀደ ታያታለሽ። ደግሞ ሀቤት እንዳትወጭሽ፣ እሺ? ደግሞ ምን ማለት ነው? እኔ ነኝ ቤት የማልወጣው? አዎ ዳጣዬ፣ የነጋሽ መብረራቸውን ሲያውቁ እነ መሀሌት እንዳያጠቁሽ ታት ባክሽ። መሀሌት ብቻ ቢሆን እኮ እንደበት ጠፈጥፋት ነበር። ተይ ዳጣዬ፣ መሀሌት ብቻዋን እንደማመጣ የታወቀ ነው። አሌት እኮ ለእኔና ላንችን ቢሆን እንደማትኛ ጠንቅቀሽ ታውቂያታለሽ ስለዚህ መጠንቀቅ ነው የሚሻለው። ደሞጋሽ ጋሼ እቤት አትራቆ ችግር ከተፈጠረ ለፖሊስ ደውሉ ብሎናል ኧረ እኔ እባክሽ ለፖሊስ አልደውልም ዝና አይንጣንጂ እንጂ እኔ እኮ ማንንም አልፈራም ሞገስ ደግሞ ባይርቀን ጥሮ ነው እሺ ቅድስት እየተቸሽ አላድረም እንዴ ለእኔ ያስበሽ ነው ለራስሽ ብለሽ እንጂ ሉላ ምን እየሰራሽ ነው እዚህ? እባክህን ዝና ሰማው እኮ ናፈቀኝ። ኧረ እባክሽ ሞገስ ናፈቀኝ። የት ጌት ልሂድ? አሁንስ ስልኬን ቀማኸኝ፣ በር ዘጋህብኝ፣ ምን ልሁንለህ? ከሰው ጋር እንኳን ባልገናኝ ቢያንስ ሰማውን እንኳ ፍቀድልኝ። ጋሜ ተጠቃቅሰሽ ልትወጭ ነው። ሲጀመር የራስሽ ጥፋት ነው እንዲህ ይሆንሽ ምክንያቱ ሞገስ ጋር ምን እንደምታረጊ ጠንቅቄ ያውቃለሁ። ያንን ድሀ ምን እንደማረገው እኔ ነኝ ማውቀው። እሱን ቶ የራሱን ህይወት ይኑርበት። እሱ በህይወት እያለ እኔ ሰላም አላገኘም ብዬሻለሁ አይደል? እውነት መሆኑን ደግሞ አንቺም ባይንሽ አይተሻል። ግን ለምን አገለኝም? ዝና በቃ ግደለኝ። ግን ደግሞ ለምን አገላግለኝም? መቼም ቢሆን አንቺን አልገለሽም። አንቺን ደግሞ በጣም ነው ምወድህ፣ በጣም ነው ምወድሽ። ይህን ደግሞ አንቺም ጠንቅቀሽ ታውቂያለሽ ሉላ። እስቲ እወድሃለሁ በይ ሉላ። የአንቺን እወድሃለሁ ስሰማ ልቤ በሀሴት ትሞላለች። እስቲ በእናትሻ አፈቅርሃለሁ፣ እወድሃለሁ በይ። እውነቱን ትሰማለህ ዝና፣ እኔ በፍጹም አንተን አልወድህም፣ እጠላሃለሁ። በድጋሜ ልንገርህ እውነቱን፣ ታስጠላኛለህ ምንድና? እስቲ ጆሮ ነው አንቺ፣ እስቲ ምንድና? ዝና፣ አንተ አውሬነ አው አልወድህም፣ ታስጠላኛለ ሉላ፣ መሞት ፈለገሽ ነው እንዴ እንደዚህ የተናገርሽኝ? አው ከዚህ ኑሮ አሁንም እኮ ከዚህ ኑሮ ብገላገል የተሻለ ነው። አንተ በጣም ታስጠላኛለ ምን አንቺ ወይኔ ቤተሰብ እንግዲህ እንዲህ እንዲህ እያሉ እየተጣሉ እያለ እሷን አንዴ በጥፊ ከመታ በኋላ ዝና በሩን ግድግዳውን በእጁ እየመታ በጣም እያለቀሰ እየተናደደ ነበር። እሷ ደግሞ እንግዲህ ራሷን ፈጥፍጣለች፣ ፎቅ ላይ ማለት ነው። በድጋሚ ይዘን እንመጣለን ያለውን ነገር ስለተከታተሏችሁ እኛ አመሰግናለን። ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ባይ ባይ